ቀናስጥልን ሰላም እንደምንቆያችሁ። አንድ ሰዓቱ ነው። ኢቲቪ ዜና 57 ተመልሶ አላቤት ነጥቦቹን እነኸው። በቀይ ባህር ቀጠና ኢኮኖሚያዊ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉን አቀፍ ትብብር ሊጠናከር እንደሚገባ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ባለሙያዎች ተናገሩ። በአማራ ክልል በምስራቅ ጎጃም ዞን በባሶ ሊበን ወረዳ በዘንድሮ የምርት ዘመን ከ25000 ሄክታር መሬት በላይ ስንዴ በኩታ ገጠም እየለማ መሆኑ ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የሩሲያ ፕሬዚዳንት ቭላድሚር ፑቲን ያደረጉት የስልክ ውይይት በአሜሪካና ዩክሬን መካከል ሊደረግ የነበረውን የሚሳኤል ሽያጭ ላልተወሰነ ቀን ያራዘመ ስለመሆኑ ተገለጸ። የሚለውን ከውጭ ዘማ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያ ከአዲስ አበባ በስተደቡብ ምስራቅ 400 ኪሎ ሜትሮች ርቀት በኦሮሚያ ክልል የሚገኘው የባሌ ተራሮች ብሔራዊ ፓርክ ከ200 ኪሎ ሜትር ስኩዌር በላይ ስፋት ያለው ነው። ፓርኩ በኢትዮጵያ በከፍታው በሁለተኛ ደረጃ ያለውን ተራራ ጨምሮ አስደናቂ የመልክዓ ምድር ገጽታዎች የዱር እንስሳት፣ ደኖች፣ የሳር ምድሮች እና የተለያዩ የተክል አይነቶችን በመያዙ የተለያየ ዓለም በአንድ ፓርክ ተብሎ ለመጠራትም የበቃ ነው። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ከተለያዩ የመንግስት የስራ ኃላፊዎች ጋር በጋራ በመሆን ባሌ ዞን ገብተው በመገንባት ላይ ያለውን የዲንሾ ሎጅ እና ከባቢውን እንደዚሁም የጌሴ የሳር ምድርን ተመልክተዋል። የኢትዮጵያ ብሔራዊ ባንክ አይኤምኤፍ በአባል ሀገራቱ ድርሻ ላይ ያደረገውን ማሻሻያ በፍጥነት እንዲተገብር ጠየቀ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ በሀገራት መካከል በአባል ሀገራት ድርሻ ላይ ያደረገውን ማሻሻያ በፍጥነት እንዲተገብር ነው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ አስታወቁት። ዶክተር እዮብ ከአይኤምኤፍ እና የዓለም ባንክ አመታዊ ስብሰባዎች ጎን ለጎን በተደረገው የውይይት ወቅት እንዳሉት እየታዩ ያሉ እድገቶችና ወቅታዊና ፍትሃዊ በሆነ የድርሻ ማሻሻያ ማጠናከሩ የወቅቱ የአለም ኢኮኖሚ ገጽታ በተሻለ ሁናቴ ያንጸባርቃል ሲሉ ገልጸዋል። አይኤምኤፍ 50 በመቶ የድርሻ ማሻሻያ ጭማሪ ማድረጉ የፋይናንስ ዘርፉን ሴፍትኔትና የአባል ሀገራትን ፍትሃዊ ተጠቃሚነት አንድ እርምጃ የሚያሻግር ስለመሆኑም አንስተዋል። ዶክተር ኢዮብ የብሔራዊ ባንክ እዥው የድርሻ ጭማሪውንና ፈጣን ማሻሻያውን ብንቀበልም የድርሻ ማስተካከያው በአስቸኳይ ይተግበር መባሉ የተጋነነ አይደለም ሲሉ አክለው ገልጸዋል። ኢትዮጵያን ጨምሮ ለብዙ የአፍሪቃ ሀገራት አይምኤፍ አጋር መሆኑን አንስተው ተከታታይ የድርሻ ማስተካከያዎች መዘግየታቸው እነኛ ሀገራት ተለዋዋጭ በሆነው የዓለም ኢኮኖሚ ውስጥ የሚያስፈልጋቸውን ድጋፍ እንዳያገኙ ሊያደርግ እንደሚችል ጠቁመዋል። ኃላፊውም አሁን ላይ በማደግ ላይ ያሉ አባል ሀገራት ድርሻን ለመጠበቅ የተጀመረው መንገድን አድንቀው በማዕቀፉ ውስጥ ያለውን ዝቅተኛ ውክልና ማስተካከል እንደሚያስፈልግም አመላክተዋል። ገዥውም ሚዛናዊ የዓለም አቀፍ የፋይናንስ ስርዓትን ለማረጋገጥ ሲባል በሚደረገው ሂደት እንደ ኢትዮጵያ ላሉ ተገቢው ውክልና ላልተሰጣቸው ሀገራት ወደፊት በሚደረጉ የድርሻ ማስተካከያዎች ቅድሚያ ሊሰጣቸው ይገባል ሲሉ ሞግተዋል። በቀይ ባህር ቀጠና የኢኮኖሚ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉን አቀፍ ትብብር ሊጠናከር እንደሚገባም የፖለቲካል ሳይንስና አለም አቀፍ ግንኙነት ባለሙያዎች ይገልጻሉ የኢትዮጵያ የባህር በር ጥያቄ በቀጠና አባል ሀገራት በቅንነት ሊታይ እንደሚገባም ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ገልጸዋል ባለሙያዎቹ ባልደረባቸው ሚካኤል ገዙ በጉዳዩ ዙሪያ ተከታዩን ይዘዋል ሶስት አስርት ዓመታትን ለተሻገረ ጊዜ ከባህር በር ተነጥላ የቆየችው ኢትዮጵያ ዳግም ማግኘት በምትችልባቸው አማራጮች ላይ ዲፕሎማሲያዊ ጥረት ጀምራለች። ካለፉት ሁለት ዓመታት ወዲህ ነውር ተደርጎ ይታይ የነበረውን የባህር በር ጉዳይ የብሔራዊ ጥቅሟ ዋነኛ አጀንዳ አድርጋ ከሀገር ውስጥ እስከ ዓለም አቀፍ መድረኮች እየሞገተች ይገኛል። አንደኛው ጥረቷ በቅርቡም እንዳየነው በተባበሩት መንግስታት ድርጅት ላይ ቀርባ ኢትዮጵያ ይህንን ጉዳይ ቀይ ባህርን ለምን እንደፈለገች አሁናዊ እና በቀጣይነትም ለምን መዋል እንደፈለገች በግልጽ ያስረዳችበትና ዓለም አቀፉ ማህበረሰብ ይህንን ጉዳይ እንድረዳት ኢትዮጵያን ፖዚሽን እንዲረዳ ያደረገችበት ሂደት ነው። በቀይ ባህር ቀጠና ኢኮኖሚያዊ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉ አቀፍ ትብብር ሊጠናከር እንደሚገባ ይገለጻል። በዚህም ከቀይ ባህር በቅርብ ርቀት ላይ ሆና ከባህር በር የተገለለችው ኢትዮጵያ እያቀረበች ያለው ጥያቄ በቀጠናው ሀገራት በቅንነት ሊታይ የሚገባ ጉዳይ ነው። በኢትዮጵያ ሰላም መሆን የጎረቤት ሀገራት ይጠቀማሉ። በኢትዮጵያ ማደግ የጎረቤት ሀገራት ይጠቀማሉ። ይህንን እንደ ዋዛ ፈዛዛ የሚታይ ጉዳይ አይደለም። ሁለተኛ ሪጅናል ኢንቴግሬሽን የሚባል ነገር አለ። ክልላዊ ትብብር፣ በዛ ደግሞ ወደ ኢንቴግሬሽን ማሳደግ የሚቻለው እነዚህ ነገሮች ማድረግ የሚቻለው ከነዚህ የአካባቢ ሀገሮችም ችግር ተደርቶ ሰላማዊ መፍትሄ መስጠት መተባበር ሲኖር፣ የጅቡቲ መሪ እንደ ኢትዮጵያ መሪ ሆኖ ማሰብ መቻል አለበት። የኤርትራ መሪ እንደ ኢትዮጵያ መሪ ሆኖ ማሰብ መቻል አለበት። የኤርትራ ሕዝብ እንደ ኢትዮጵያ ሕዝብ ሆኖ ማሰብ መቻል አለበት። የሶማሊያ ሕዝብ እንደ ኢትዮጵያ ሕዝብ ሆኖ ማሰብ መቻል አለበት። የባህር በር ኢትዮጵያውያን ለምን ይፈልጋሉ ብሎ መጠየቅ መቻል አለበት። ከባህር በር ተነጥላ የቆየችባቸው ዓመታት በወጪና ገቢ ንግድ እንቅስቃሴዋ ላይ ከፈጠረው ጫና ባለፈ በቀጠናው ሊኖራት በሚገባ ሚና ላይም አሉታዊ ተጽዕኖ አሳድሯል። ዓለም አቀፍ ህጎች አውሮፓውያኖቹ ሲሰሩ ዋናው አላማቸው ምንድን ነው? አገራት የባህር በር እንዲያገኙ። ኢትዮጵያ ደግሞ ብታይ በአፍሪካ ቀንድ ውስጥ ትልቅ ከሚባሉት ግዙፍ ሀገሮች ብዙ ህዝብ ያለበት በሚያሳዝን መልኩ በ40ና በ60 ኪሎ ሜትር የባህር በር የተከለከለ። የባህር በር ማጣቱም ደግሞ ተፈጥሯዊ ሳይሆን ሰው ሰራሽ መሆኑ አሳዛኝ ያደርገዋል። የባህር በር ደግሞ ለአንድ ሀገር የፖለቲካም የምጣኔ ሀብትም የማህበራዊ ህይወትም ትልቅ ትልቅ ትልቅ ተጽዕኖና እንድምታ የሚፈጠር ሁኔታ ነው። የህዳሴው ግድብን ከስኬት ለማድረስ ዜጎች በተለያየ መንገድ የነበራቸው ሚና በባህር በር ጥያቄው ይበልጥ ሊጠናከር እንደሚገባም ተመላክቷል። በአማራ ክልል በምስራቅ ጎጃም ዞን ባሶ ሊበን ወረዳ በዘንድሮ የምርት ዘመን ከ25 ሺ ሄክታር መሬት በላይ ስንዴ በኩታ ገጠም እየለማ ስለመሆኑ ተገለጸ። በወረዳው ከመር ስንዴ ከ1.4 ሚሊዮን ኩንታል በላይ የስንዴ ምርት ለመሰብሰብ የታቀደ ሲሆን በአሁኑ ወቅትም ሰብሉን ከተባይ እንደዚሁም ከበሽታ የመጠበቅና የመከላከል ስራዎች እየተሰሩ ስለመሆኑ ተገልጿል። ሳሙኤል ወርቃየሁ በስፍራው የሚገኘው ዘጋቢያችን ተከታዩን አደርሶናል። በምስራቅ ጎጃም ዞን የባሶ ሊበን ወረዳ አርሶ አደሮች ዋነኛ ምርታቸው የስንዴ ሰብል ነው። በተያዘው የምርት ዘመንም ስንዴን በኩታ ገጠም አልምተዋል። ኖራም አብዛኛ ብዛን ተጠቅመናል ባለው ነገርም ጥሩ እስካሁን ባለው አበቃቁሎም ምኑም ደና ነው። ይው ብቻ ውጤቱን እንግዲህ ከአምኖ ዘንድሮ ይበልጣ ብለን እናስባለን። ግብዓት አቅርቦት ደና ነው፣ ሸጋ ነው። ዘንድሮ እንደም ብዙም ሰው አልተጓጎለም። ይሄ ኩታ ገጠም የሚባል ስንዴ ዘር ምናምን እንዳይዘራ እና አሁን ስናየው ግን እንግዲህ ታምረው ይሻላል ብለን እንደምንየው ከዘለሙ ተብቀይ ይህን በጥርቁ ቁመና ላይ የሚገኝ የስንዴ ሰብልም ለፍሬ ለማብቃት በአሁኑ ወቅት ሰብሉ ባለምና ተባይ እንዲሁም በበሽታ እንዳይጠቃ የክትትል ስራዎች እየተሰሩ ነው። በዚህ ረገድም አስፈላጊ የባለሙያ ድጋፍ እየተደረገ ስለመሆኑም ተገልጿል። ምቹ ምናም የተረጨ ነው ሁለት ዜ አለ ሶስት ጊዜኛ ሊሞ ሲታይ እንደምታዩት አሪፍ ና አሪፍ ነው። አቁቋሙ ምክንያቱ ደና ነው። አሁን እዚህ አካባቢ ያለ ሰው እዚህ ካለ የኔ እዚህ ከሆነ ሁላችንም አንድ ቀን መርጨት በአንድ እዚሁ አንድ አካባቢ ያለ ሰው እንትኑንም የአረሙንም የምቹንም በቃ ሁሉም እየተቆጣጠረ እየተረጨ ነው። እስካሁን ባለው አንደኛ ተረጨ ሁለተኛ ተረጭተዋል። አሁን ሶስተኛ እየጠበቀ ነው ሰው በተለይ ከዝራ ነው በኋላ ከስንዴት ሶስት ቅጠል ካወጣ በኋላ አንድ በሽታ አለ ሴፕቶሪያ የሚባል በሽታ እሱ ላይ ከፍተኛ ክትትል በማድረጋችንና ከአርሶ አደሩ ጋርም ከፍተኛ መግባባት በመፍጠራችን አስቀድመን በሽታው መከሰት ከመጀመሩ በፊት ርጭት ይካሄዳል። እኛ አካባቢ የተለመደ እሱን ነው። ባለሙያዎች ሄደው አዳዲስ ነገሮችም ሲከሰቱ ሄደው የሰብል ጥበቃ ባለሙያዎችም የቀበሌ ባለሙያዎችም ሄደው ያን በሽታ ለይቶ ይመጣሉ። ኬሚካል የምናዝበት ሁኔታ አለ። ከአረም ከበሽታ ከምንም የሚያው የምታዩት ስንዴ ነው። በዚህ ዓመት አረም የለም፣ በሽታ የለም። ምንም የተከሰተ ነገር የለም። አሁን ጥሩ ቁመና ላይ ያለበት ሁኔታ ነው ያለው። አርሶ አደሮች በዚህ ዓመት የተሻለ የስንዴ ሰብል እንሰበስባለን የሚል ተስፋን ሰንቀዋል። የወረዳው ግብርና ጽሕፈት ቤት ኃላፊ ስሜን አሞኘ በበኩላቸው በዚህ ዓመት የስንዴ ምርት መጠኑ በሄክታር 56 ኩንታል ይመረታል ተብሎ እንደሚጠበቅ ገልጸዋል። ካምናው አንጻር ዘንድሮ ትንሽ አበቃቅሎም ውጤቱም ደህና ነው ብሎ ነው የሚገምሰው አርሶ ስ እንዲሁም ደህና ነው እንግዲህ ገዛ ው ሲታይ ነው እንግዲህ ቢያንስ ከአንድ ገመድ አስር አስራ አምስት እናገኛል ብለን ያስባለን። ያው አርሶ አደሩ ጠንካራ የሚያሰኘው መሬቱና እሱ እያጠቃቀመ ሁኔታ ነው እና አሁን እንግዲህ አስራ ሶስት የሚወጥዋል አስራ ሁለት የሚወጥዋል ተገመድ ያ የሰው የአርሶ አደሩ ጉዳይ ነው። በዚህ አመት እንደ ግብ ያስቀመጥ ነው ግን አሁን የቁም ሰብል ግምገማችን ወደ ሀምሳ ስድስት ኩንታል አካባቢ እና ከዛ በላይ ይገኛል የሚል ነው ትንበዩ የሚያሳየን ስናየው ግን ከዛ በላይ እንደሚገኝ ያሳየናል። የወረዳው ምክትል አስተዳዳሪ ሙረ ሀብት አዳም በበኩላቸው ሰብሉ ለስብሰባ በሚደርስበት ወቅት በኮምባይነር ለመሰብሰብ አስፈላጊው ዝግጅት እየተደረገ ስለመሆኑም ገልጸዋል። በክላስተር የመዝራት አንዱ ጥቅም ለመሰብሰብም እንዲመች ነው። ይህ አካባቢ በክላስተር በአንድ ቀን የተዘራ አካባቢ ነው። ስለዚህ አንድ ሰሞን አንድ እንትን ወቅት የሚደርስ ከመሆኑ ጋር ተያይዞ ኮምባይነርን በመጠቀም በአንድ ጊዜ መሰብሰብ ይቻላል። የምርት ብክነት እና ላላስፈላጊ ወጪ እንዳይዳረግ አርሶ አደሩም ያግዛል። ስለዚህ በቀጣይ እስከ ጎተራ እስኪደርስ ድረስ አሁን ያለው ከተባይ ከምን ጋር ያለው ያላለቀ ስለሆነ ክትትሉ ይቀጥላል። ግን ለአጨዳ ሲደርስ ደግሞ ኮምባይነርን በመጠቀም ሁሉም አርሶ አደር በአንድ በዚህ ክላስተር ያለ አርሶ አደር በአንድ በተመሳሳይ ወቅት ሰብስቦ ወደ ጎተራ ማስገባት የሚችልበት ድል ይፈጠራል። እስከዚያ ድረስ ድጋፍ ለማድረግ ታስቦ የተሰራ ነው። በወረዳ ደረጃ በ2017/18 የመኸር ወቅት ከ25000 ሄክታር መሬት በላይ በኩታ ገጠም በስንዴ ሰብል መልማቱም ተመላክቷል። በዚህም ከ1.4 ሚሊዮን ኩንታል በላይ የስንዴ ሰብል ይሰበሰባል ተብሎም ይጠበቃል። ዜናዎቻችን እንደቀጠሉ ናቸው። በሰው ሰራሽና በተፈጥሮ አደጋዎች ሳቢያ ለችግር ለሚጋለጡ ዜጎች በራስ አቅም የሰብአዊ ድጋፍ አቅርቦትን ለማዳረስ የሚያስችሉ ስራዎች እየተሰሩ ስለመሆኑ የስልጥ የዞን አስተዳደር አስታውቋል። በዞኑ ለዚህ አገልግሎት የሚውሉ የተለያዩ ሰብሎች እየተመረቱ ስለመሆኑ የዞኑ ግብርና መምሪያ ገልጿል። ዘጋቢያችን ወንደሰን አፈወርቅ በስፍራው ባቀናበት ወቅት ተከታዩን ዘገባ አጠናቀዋል። ተከታተሉትና እንመለሳለን። ኢትዮጵያ ከተረጅነት ለመላቀቅና የምግብ ሉዓላዊነቷን ለማረጋገጥ እየሰራች ትገኛለች። በተለይም ደግሞ በሰው ሰራሽና በተፈጥሮ አደጋዎች ምክንያት ለችግር የሚጋለጥ ዜጎችን በራስ አቅም ድጋፍ ለማድረግ የሚሰራው ስራ በዚህ ረገድ ይጠቀሳል። በተለያዩ አካባቢዎች የሚገኙ የወል መሬቶች ላይም ሰብሎችን በማምረት ለአደጋ ጊዜ መጠባበቂያ የሚውል ሰብል እየተከማቸ ነው። በስልጤ ዞን ሳንኩራ ወረዳ ተገኝተናል። በዚህ በወረዳው እየለሙ ከሚገኙ ማሳዎች መካከል በአንዱ ነው የተገኘ ነው። እንግዲህ እንደምታዩት በስፋት ስንዴን የማምረቱ ስራ እየተሰራ ይገኛል። በዚህ የለማው ስንዴ እንግዲህ ለተለያዩ የህብረተሰብ ክፍሎች ጥቅም ላይ የሚውል ይሆናል። ይሄ ከቀበሌ ይሄ ምርት ከተጀመረ በኋላ አጠቃላይ ህብረተሰቡ በመጋዚል ወጥቶ እነሱን የመልመል እኛ ማለት ነው የባሱት ሚሊሱ የሚቀምሱ የሌላቸው በሴፍትነቱም ሆኑ ለነሱ በዋናነት ለነሱ የተጠቀመ ነው። ይሄ እሳት ተጠቃጠለባቸው በጣም ራ ያዛቸው፣ በሴፍትነቱ ሰዎች አሉ ማለት ነው። ለሱ ለሱ የተጠቀመ ነው። እኛ ይሄን እንሰራዋለን። ሰርተን በኋላ እናስረክባለን። ካስረከብነው በኋላ የተጎዳው አካል አለ ተቆጥሮ፣ ለእነሱ ለተጎዳው አካል ተመልሶ መተው ይረዳዋል። ጤፍ፣ ስንዴ፣ በቆሎ እነሱ ናቸው። እዛ አለ ደግሞ ቡሉቄ፣ ሰሊጥ፣ ሽቆ ሹቆ ይህ ራስን የመቻል በራስ አቅም ክፉ ቀንን ለመሻገር የተዘየደው አካሄድ ቁጭት የወለደው ጭምር ነው። ይሄ መሬት እንዲህ ያለ ህዝቡ ለምን ይጎዳል፣ የድሃ ድሃ ለምን ይፈጠራል በሚል መሬት የተሸከመት በሁዱ ያለው እስካሁን አልታወቀም በሚል ታምና ጀምሮ ህዝቡ ለራሱ ገብቶት ድሃ መኖር የለብንም በሚል አምናም መርቶ ወረዳ መጋዘን ገብቶ ለህዝቡ የተረዳ ነው። ዘንድሮም ደግሞ ይሄ መርቶ ሄዶ መጋዘን ገብቶ ለህዝቡ ለተጎዱች ባሬም ለሌላቸው ዶሮ ለሌላቸው በግ ለሌላቸው ፍየል ለሌላቸው ህዝቡ በራሱ ተነሳስቶ ይህንን ስራ ሰርተናል። የሳንኩራ ወረዳ ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊ ሞሀባ ሳሊ እንደሚሉት ለተለያዩ አደጋዎች የተጋለጡ ዜጎችን መደገፍ የሚያስችሉ ስራዎች በወረዳው በስፋት እየተሰሩ ነው። ከተረጂነት ወደ ምርታማነት በሚል በዚህ ባጀት ዓመት ከስልሳ አምስት ሄክታር መሬት በላይ በዘር ሸፍነናል። በአጠቃላይ በስንዴ፣ በበቆሎ፣ በሰሊጥ፣ በቦሎቄ ያው ማልማች ችለናል ማለት ነው። አምናም አምርተናል እንደ ወረዳ አምናም በስንዴ በጤፍ አምርተን ያው በተፈጥሮ እና በሰው ሰራሽ አደጋዎች ለተጎዱ የማህበረሰብ ክፍሎች የማድረስና ና አቂመ ደካሞችን የመደገፍ ስራዎችን በዚህኛው ባለፈው ባጀት ዓመት ደግፈንበታል ማለት ነው። ዘንድሮም ያው ያንን ለማድረግ አቅደን እየሰራና ያለ ነው። የስልጤ ዞን ምክትል አስተዳዳሪ እና ግብርና መምሪያ ኃላፊ የሆኑት ሙሀባ ከማል በበኩላቸው ከተረጅነት መላቀቅ እንዲቻል በየአካባቢ ያሉ ጸጋዎችን በመለየት የተለያዩ ሰብሎችን በስፋት የማልማት ስራዎች እየተሰሩ ነው። ተረጅነትን በመከላከል ወደ ተሟላ አገራዊ ሉዓላዊነት ለመሻገር ሁል ጊዜ እርዳታ መጠበቅ የለብንም። ይሄን ለማድረግ ደግሞ ዝም ብሎ በባዶ ሳይሆን ያሉን ጸጋዎች ምንድናቸው? በየወረዳው በየቀበሌው ያሉን ጸጋዎች ለይተናል። ይሄን ለማድረግ አንዱ የወልመሬቶች አሉ። የወልመሬቶችን በራስ አቅም በማልማት የለማውን ማሳ ደግሞ ሰብስበን በተገቢው በመውቃት በማጠራቀም አደጋ ሲደርስ ለመገልገል ነው እንግዲህ ይሄን እየሰራን ያለ ነው የውል መሬቶች የመንግስት ናቸው የውል መሬቱ በመንግስት አቅም ይታረሳል በትራክተሮች ዘሩንም በመንግስት አቅም አቅርበን እንዲ ለማ ነው እያደረግን ያለ ነው ማለት አሁን እየለማ ያለው በመኸር በበልግ በቆሎ አልምተናል በስፋት በቆሎ ነው ያለማ ነው በመኸር ደግሞ የስንዴ አልምተናል ጤፍ አልምተናል ገብስ አልምተናል ሰሊጥ አልምተናል እነዚህን ሰብሎች አልምተን በቀጣይ የጊዜው ሲደርስ አጭደን ወቅተን ደግሞ በተገቢው ምን ከዚህ ነው ይሆናል ማለት ነው። አገልግሎቱም አሰራር አለው፣ ምክር ቤት አለው። የአደጋ ስጋ ስራ አመራር ምክር ቤት አለ። አደጋዎች ሲደርሱ እየወሰነ ለሚፈለገው ዓላማ እንዲውል ያደርጋል ማለት ነው። በስልጤ ዞን በ201718 የመኸር ስራዎች ከአራት ነጥብ ሶስት ሚሊዮን ኩንታል በላይ ምርት እንደሚጠበቅም ተመላክቷል። የውጭ ዜና። የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና የሩሲያ ዋቻቸው ፑቲን ያደረጉት የስልክ ውይይት በአሜሪካና ዩክሬን መካከል ሊደረግ የነበረውን የሚሳኤል ሽያጭ ላልተወሰነ ጊዜ ያራዘመ ስለመሆኑ ተገልጿል። ውይይቱ በሚቀጥሉት 15 ቀናት ውስጥ ታዲያ ሁለቱ ፕሬዚዳንቶች ቡዳፔስት የገጽ ለገጽ ውይይት እንዲያካሄዱ መንገድ ከፋሽ ስለመሆኑም እየተነገረ ነው። አለም ነዋሴ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ወዲህ ለስምንተኛ ጊዜ የተካሄደው የትናንቱ የስልክ ውይይት ትራምፕ በቶማውክ ሚሳይል ሽያጭ ጉዳይ ውሳኔያቸውን ለማሳወቅ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር የያዙት የዋይት ሃውስ ቀጠሮ ከመካሄዱ 24 ሰዓት ቀደም ብሎ ነው። አንዳንድ ተንታኞች የሩሲያዋ መሪ በስኬታማነት ያካሄዱት የስልክ ደፈጣ ብለውታል። እንደነዚህ ተንታኞች እምነት ሞስኮ በስኬታማ የቀን አጠባበቋ የትራምፕና የዘለንስኪ የቶማውክ ሚሳይል ሽያጭ ጉዳይ አበይት አጀንዳነትን ያልተወሰነ ጊዜ እንዲራዘም ማድረግ ትችላለች። ሩሲያኖች ትናንት ያካሄዱትን ውይይት ገንቢና ፍሬያማ ሲሉ ገልጸውታል። ትራምፕ እንዳሉት ምናልባት በ15 ቀናት ጊዜ ውስጥ እሳቸውንና ፑቲንን በሃንጋሪ ዋና ከተማ ቡዳፔሽት ውስጥ ተገናኝተው እንዲነጋገሩ የሚያደርግ ነው ብለዋል። የቡዳፔሽቱ ስብሰባ ፕሬዚደንት ትራምፕ ተስፋ ባደረጉለት በ15 ቀናት ጊዜ ውስጥ የሚካሄድ ከሆነም ባለፈው ነሐሴ ወር 2017 በኢትዮጵያ አቆጣጠር ማለት ነው፣ ከተካሄደው የአላስካው ስብሰባ ቀጥሎ ሁለተኛው ይሆናል። የአላስካው ስብሰባቸው ከፍተኛ ተስፋ የተጣለበት እንደነበር የሚታወስ ነው። ፕሬዚደንት ትራምፕ እሱን ተከትሎ በሩሲያ ፕሬዚደንትና በዩክሬኑ አቻቸው መካከል ቀጥተኛ ውይይት መደረግ አለበት ብሎ በመጽናታቸውና ሩሲያኖች ችግሩ ተገናኝቶ የመነጋገር ጉዳይ ሳይሆን የምንነጋገርበት አጀንዳ የለም በሚል ላልቀበልም በማለታቸው የሰላም ጥረቱ እስካሁን ተስተጓጉሎ ቆይቷል። የዩክሬኑ ፕሬዚደንት ከኪየቭ ወደ አሜሪካ በመንገድ ላይ ሳሉ የሰሙትን ይህን ዜና አስመልክተው በሰጡት መግለጫ 2500 ኪሎ ሜትር ርቀት በሚወነጨፈውና ሞስኮን ጨምሮ ሰፊ የሩሲያን ግዛት ጥቃት ውስጥ መጣል ይችላል የተባለው ቶማሃውክ ሚሳይል ጉዳይ ሩሲያን ተጣድፋ ድርድሩን እንድትቀጥል አደረጋት ብለዋል። ፕሬዚደንት ትራምፕ ታላቅ እርምጃ አሳይተናል ሲሉ በገለጹት የትናንቱ የስልክ ውይይት ከዩክሬን ጦርነት እልባት ፍለጋ ባልተናነሰም ከጦርነቱ ማክተም በኋላ በሁለቱ መካከል ስለሚኖረው የጎመራ የንግድ ልውውጥ አብዝተን አውግተናል ብለዋል። የሁለቱን የታቀደ ግን ቀኑ ያልተቆረጠ የቡዳፔስት ስብሰባ በተመለከተ በሚቀጥለው ሳምንት የሁለቱ ሀገራት ከፍተኛ ባለሥልጣኖች ተገናኝተው ሁሉን ነገር እንደሚያቀናጅም ተናግረዋል ትራምፕ። የአሜሪካ ከፍተኛ የሉካን ቡድን በውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደሚመራም ታውቋል። ከትራምፕ ፑቲን የስልክ ልውውጥ ሰዓታት በፊት ሩሲያም ግዙፍ ከተባሉ የምሽት ድብደባዎቿ አንዱ የተባለ ውርጅብኝን ዩክሬን ላይ አካሂዳለች የ28 ቦሊስቲክ ሚሳይሎች ሩምታና የ320 ሰው አልቦች ወጀብ ያካተተው ቅጥቀጣ ከወዲሁ ከግማሽ በላይ ወድሟል በተባለው የሀገሪቱ የጋዝ ክምችትና መሠረተ ልማት ላይ ጨምሮ በኤነርጂ ምንጮችና ማሰራጫዎች ላይ ያተኮነ ነበረ። ከባዱ የዩክሬን ክረምት እየገባ ባለበት ሰዓት እንዲህ አይነቱም የራሽያ ስልታዊ ጥቃት ነዋሪውን በዘልማድ እንደምንለው ለአጥንት ሰባሪ ብርድና ቁር የሚያጋልጠው ነው። በአሜሪካ የዩክሬኗ አምባሳደር ኦልጋ ስቲፋን ሻል ከመሪዎቹ የስልክ ውይይት ከመደረጉ በፊት ሩሲያ አያሌ የዩክሬን ግዛት መውገሯን ሞስኮ ለሰላም ያላትን እውነተኛ አመለካከት የሚያጋልጥ ሲሉ ገልጸውታል።